የኢትዮጵያ ውሃ ስፖርቶች ፌዴሬሽን የ2017 ዓ.ም አራተኛ መደበኛ ጠቅላላ ጉባኤውን በነገው እለት ያከናውናል። በጉባኤውም ለቀጣይ አራት ዓመታት የሚያገለግሉ ፕሬዝደንትና የስራ አስፈጻሚ ኮሚቴ አባላትም የሚመረጥ ይሆናል። ተመልካቾች እዚህ ጉዳይ ላይ እንቆያለን። የኢትዮጵያ ውሃ ስፖርቶች ፌዴሬሽን 24ኛ መደበኛ ጠቅላላ ጉባኤውን በነገው እለት ያከናውናል። የፕሬዝደንትና የስራ አስፈጻሚ ምርጫም የሚጠበቅ ሁነት ነው። እዚህ ጉዳይ ላይ ተጨማሪ መረጃዎችን የምናደርስ ይሆናል። እስካሁን ባለው መረጃ መሰረትም እንደዚሁም ደግሞ ይፋ በተደረገው መሰረት ሁለት የእጩ ፕሬዝደንቶች አሉ። ተወዳዳሪዎች ወይዘሮ መሰረት ደምሰው የወቅቱ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ፕሬዝደንት እንደዚሁም የቀድሞ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ፕሬዝደን አቶ ኪሮስ ሀብቴ ተወዳዳሪዎች ናቸው። ለሁለቱም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጥሪ አቅርቧል። እናም ጥሪያችንን አክብረው እዚህ ስቱዲዮ የተገኙት ወይዘሮ መሰረት ደምሰው ናቸው። እጅግ አድርጌ አመሰግናለሁ። መልካም ተመልካቾች እንግዲህ ለ ቀድሞ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ፕሬዚደንት አቶ ኪሮስ ሀብቴ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የጋብዞ ነበር። አጠቃላይ በቀጣዮቹ አራት አመታት ቢያሸንፉ ምን ሊከውኑ ይችላሉ፣ ምን ሊፈጽሙ ይችላሉ እና ደግሞ የሚነሱ ተያዥ ጥያቄዎችንም ለማንሳት እዚህ ስቱዲዮ ተገኝተው ማብራሪያ እንዲሰጡን ጠይቀን ነበር። ነገር ግን ፈቃደኛ ሊሆኑ አልቻሉም። ባሉበቱ ነውም፣ በተለያዩ አማራጮችም ሀሳባቸውን እንዲሰነዝሩ ጠይቀናቸው ነበር። ይህንኛውንም ፈቃደኛ ሊሆኑ አልቻሉም። ወይዘሮ መሰረት እጅጋ አርጌ አመሰግናለሁ። የመጀመሪያ ጥያቄ ሊሆን የሚችለው እንግዲህ ነገ ነው፣ መደበኛ ጠቅላላ ጉባኤው የሚደረገው። ከዚህ ረገድ አጠቃላይ ፕሬዝደንት ነው የሚመረጠው፣ ብመረጥ ይህን እንከውናለሁ ብሎ አስቀድሞ ለሕዝብ ማሳወቅ ይጠበቅበት ነበርና ይህን አላደረጋችሁም። እስከዛሬ ባለው መሰረት እስካሁን ባለው የድርጊት ቅደም ተከትል መሰረት ለምን ዘገያችሁ? አዎ ይሄ የሆነበት ምክንያት ምንድን ነው? ባለፈው እንደምታስታውሱት የታዳጊ ወጣቶች ፕሮጀክት ውድድር ነበረን። እዛ ላይ ፎከስ አድርገን እየሰራን ነበር። በተደጋጋሚ ደግሞ ፌዴሬሽኑ አገር አቀፍ ስፖርት ማህበራት የአመታዊውን ጠቅላላ ጉባኤ ማድረግ እንዳለባቸው መንግስትም እያሳሰበ ነው። ጊዜ ከማለፉ አንጻር እጩዎች ለመላክ አንድ ወር ጊዜ ገደብ ነው፣ በመተዳደሪያ ደንባችን መሰረት ያንን ላክን። እጩዎች ከመጡ በኋላ ደግሞ ክሊር ሆኖ ያንን ለማድረግ እነዚህ ነገሮች ገድበውን፣ ጠቅላላ ጉባኤን ደግሞ በአጭር ጊዜ ማድረግ ስላለብን በዛ የተነሳ ነው። ጥያቄዎችና አንሳ አንደኛው የኢትዮጵያ ውሃ እንግዲህ በተለይ ኢትዮጵያ የውሃ ሀገር ነች የሚለውን ነገር እንውሰድና ግን ደግሞ በርካታ ስፖርተኞች አሉ እዚህ ዘርፍ ላይ ውጤታማ ግን ሊሆን አልቻለም። ባለፉት ዓመታት ምንድን ነው ይሄን ላለማድረግ የከበደን? ኦሎምፒክ ላይም በተደጋጋሚ እየተሳተፍን እንገኛለን፣ ግን ደግሞ የሚፈለገው ውጤት አልመጣም። ባለፈውም የተገኘው በተለይ ሊያ አለማየሁ አስመዘገበችው 31 88 50 ሜትር ነጻ ቀዘፋ እንደ ትልቅ ስኬት ሆኖ ሲወራ ነበር። ያኔትን ያሻሻለችበት ማለት ነው። ለምንድን ነው ጥሩ ጥሩ ብቁ ስፖርተኞችና በዓለም አቀፍ ተወዳዳሪ መሆን ያልቻል ነው እስካሁን ባለው ሁኔታ? በጣም ጥሩ ጥያቄ ነው። አንተም እንዳልከው ላለፉት 15 16 አመታት ተደጋጋሚ ፊቶችን በውሃ ስፖርት ተደጋጋሚ አትሌቶችን እያየን ነው የነበረው። ፌዴሬሽኑ ወረድ ብሎ ሲሰራ አልነበረም። ላለፉት አራት አመታት ግን በተለየ ሁኔታ የታዳጊ ወጣቶች ፕሮጀክት ላይ ተተኪ አትሌቶችን ለማፍራት ትኩረት አድርገን እየሰራን ነበር። በዛም ከታዳጊ ወጣቶች ፕሮጀክት በአፍሪካ ደረጃ፣ በምስራቅ አፍሪካ ውድድሮች እነዚህን ታዳጊዎች እያወዳደርን ተተኪ አትሌቶችን እያገኘን ያለንበት ሁኔታ ነው። ያ ደግሞ ከመሰረተ ልማት ችግር አኳያ ሌላም እንግዲህ የባለፈውን ማንሳት ያው ተገቢ አይሆንም። አልተሰራበትም በዛ ልክ። እኛ ከመጣም በኋላ ወደ ኃላፊነት ከመጣን በኋላ ግን ትኩረት አድርገን ታዳጊ ላይ እየሰራን ነው። አዳዲስ ፊቶችንም እያየን ነው ያለ ነው። ከአለም አቀፍ ውሃ ስፖርቶች ፌዴሬሽን ጋር በመጻጻፍ ፕሮጀክት በመቅረጽ በሚልክልን ድጋፍ መዋኛ ቁሳቁሶችን በመግዛት እንደምታውቀው በውጭ ሀገር ነው፣ ውድ ነው፣ በዶላር ነው የሚሸጠውና ያንን ሳምፕል ገዝተን በማምጣት በአገር ውስጥ ፋብሪካዎች እንዲመረቱ በማድረግ ያንን ለክልሎች ለታዳጊ ወጣቶች ፕሮጀክት ወዳለበት አለበት እያከፋፈልን በጣም የተሻለ ሰዓት እያስመዘገቡ ያለበት ተተኪ ያየንበት ጊዜ ነው። በዚህም ደግሞ በአዋቂዎች የሚመዘገቡ ሰዓቶች ሁሉ ከዛ በተሻለ ሰዓት አሁን የታዳጊ ወጣቶች ፕሮጀክት አርባ ምንጭ ላይ በአካሄድ ነው የተሻሉ ሰዓቶችን እያየን ነው። ስለዚህ በእርግጠኝነት በቀጣይ ሶስት አራት ዓመታት ውስጥ የተሻሉ አትሌቶችን ማግኘት እንችላለን ማለት ነው። እንግዲህ እኛ ከመጣን በኋላ ለውጦች አሉ የሚል ሀሳብ አሁን አንስተውልኛል። ግን ባለፉት ሁለት ዓመታት ሀገር አቀፍ ውድድር አልተከናወነም። ከዛ ደግሞ ውድድር ሳይደረግ አሁን ታዳጊዎች ላይ መደረጉ የባህልና ስፖርት ሚኒስቴር እንደ አዲስ ከስድስት ዓመት በኋላ ስላስጀመረው በዚያ ውስጥ ተካቱ ተከናውኗል። ግን ባለፉት ሁለት ዓመታት ሀገር አቀፍ ውድድር አልተከናወነም፣ የውድድርም ችግር አለ የሚሉ ሀሳቦች ይነሳሉ። ያንን ማድረግ ለምንድን ነበር የተሳናችሁ? አይ ሁለት ሺ አስራ አራት ላይ ሻምፒዮን አካሄደናል ፕላስ ደግሞ እነዚህ የታዳጊ ወጣቶች ፕሮጀክት ውድድር ተቋርጦ ነበር ላለፉት ስድስት ዓመታት ያንንም እኛ የውድድር እድል እንዳያጡ ብለን ባገኘ ነው ስፖንሰር አፈላልገን አድርገናል። የውስጥ ውድድር ሻምፒዮን አካሂደናል ሁለት ሺ አስራ አራት አስራ አምስትና አስራ ስድስት ግን እዚህ ጋር ግልጽ መሆን ያለበት ለህዝቡ 2015ና 16 በበጀት እጥረት በጀት አልነበረም። በሀገር አቀፍ ደረጃ ያለንበት ሁኔታ አለ። ስፖንሰር ብናፈላልግ አላገኘንም። ነገር ግን ኢትዮጵያ ሪፕሬዘንት ስትደረግ በከረንት ፐርፎርማንስ ነው። ያ ደግሞ ክልሎችን የውስጥ ውድድር አድርገው ለእኛ ቤስት የተባሉትን አትሌቶች ልከው እኛ እዚህ ላይ እያወዳደርን ነው የላክነው እንጂ ሳናወዳደር ከረንት ፐርፎርማንስ ሳንለካ አትሌቶች የተላኩበት ሁኔታም የለም። ለዛም ነው ይሄ የኦሎምፒክ ሪከርዳችን ብቻ አይደለም እንግዲህ ካለ ተነስተ ነው እየሰራህ ነገን አሻሽለህ የምትመጣው ና ከበፊቱ ኦሎምፒክ ሪከርድ ቅድም እንዳነሳ ኸው በጣም የተወራለት የሆነው በፊት ከተመዘገበው ያነሰ ነበር የሚመዘገበው አሁን ተሻሽሎ ከአስራ ሁለት ዓመት በኋላ ስለተሻሻለ ፕላስ ዓለም አቀፍ የሀገር አቀፍ ዓለም አቀፍ ውድድሮች ላይ ሻምፒዮኖች ላይ የኢትዮጵያ ሪከርድ እየተሻሻለ የመጣበት ሁኔታ ነው ያለው ያ ደግሞ የውስጥ ውድድር አድርገን ከረንት ፐርፎርማንስ ለክተን በመሄዳችን ነው። የአቅም ችግር ነው። ወይዘሮ መሰረት፣ ምናልባት ክለቦችን ማቋቋም አንደኛው የፌዴሬሽኑ ሌላኛውም ስራ ነው። ያንን የፋሲሊቴት የማድረግ እንዲቋቋሙ የማመቻቸት ስራዎችን እና ባለፉት ዓመታት ምን ያህል አዳዲስ ክለቦች መጡ? ያሉትስ እንዳይጠፉ ምን ተደርጓል? አዲስ አበባም ላይ አሁን አንድ ክለብ ብቻ ነው አለ የሚባለውና ከዚህ አንጻር የክለቦች ማቋቋም በጣም ትልቅ ችግር ይነሳበታል። ፌዴሬሽን የቀድሞ አሁን እንግዲህ ነገ የሚደረገው ሌላ ምርጫ ስለሆነ ማለት ነው እውነት ነው። እንትኖችን ለማቋቋም እኛ ጥረና ባለን ነገር ከትልልቅ ተቋማት ጋራ የስፖርት ክለቦች የውሃ ስፖርት ክለቦች እንዲያዙ እንዲመሰረቱ ለምሳሌ ከመከላከያ ጋራ አየር ኃይል ጋር ከዚህ ጋር ከውሃ ጋር የተገናኙ ስለሆኑ ስለሆነ እንዲይዙ ደብዳቤ በመጻፍ ጭምር የጀመርናቸው ነገሮች አሉ። እንደምታውቀው በአሰራር የክልል ፌዴሬሽኖች እኛ አሁን ፌዴራሊዝም ስለምንጠቀም የክልል ፌዴሬሽኖች ፌዴሬሽን ለመባል እና ሬጂስተር ለመሆን ቢያንስ በስራቸው አምስት ክለቦች የማቋቋም ኃላፊነት አለባቸው። በመደበኛነት ክለቦች የማቋቋም የክልል ፌዴሬሽኖች ስራ ነው። እኛ ጠርነፈን ያንን የመከታተል የማገዝ ቴክኒክም በገንዘብም በተለያዩ ነገሮች በቁሳቁስ የመደገፍ ካልሆነ በስተቀር ዋነኛ ስራው ፌዴሬሽኑ ክለቦች ማቋቋም አይደለም። በክልሎች ያሉ ፌዴሬሽኖች የሚቋቋሙበትን ሁኔታ ማመቻቸት፣ መደገፍ፣ መርዳት ነው። ለዛ ደግሞ እንግዲህ አማራ ክልል፣ አዲስ አበባ፣ ድሬዳዋ የተለያዩ ክለቦች አሉ። ያንን የሚሰጣቸው ፍቃድም የሚሰጣቸው አምስት ክለብ ቢያንስ በስራቸው ያለ ነው። ምን ያህል ጠንካራ ነው ብንል የተባለውን ያህል አይደለም። ግን ይህንን አጠንክሮ ለመሄድ ደግሞ እየተሰሩ ያሉ ስራዎች አሉ። ስንሰራም ነበረ የ እንግዲህ ነገ ተወዳዳሪ ነዎት ወይዘሮ መሰረት፣ ግን ብዙ ችግሮች እየተነሱበት ነው ያለው። ባላለፉት አመታት ደግሞ ሲመሩት ቆይተዋል። ምን ነገር ለመፈጸም ነው አሁን በድጋሚ እንዲወዳደሩ ያስቻለዎት? ትናንት ምን አይነት አቅም ሳይኖረዎት ቀርቶ ነው እነዚያ ችግሮች ሳይቀረፉ የቀሩት? ነገ ሲወዳደሩስ የኢትዮጵያ ህዝብ በተለይ የውሃ ዋና ላይ ኦሎምፒክ በመጣ ቁጥር የሆነ ውድድር በመጣ ቁጥር ሁልጊዜ ውዝግብ የማያጠው ፌዴሬሽን ነው እና ብዙ እጆች ይበዙበታል ይባላል። ይህን ፌዴሬሽን ለመመለስ አሁን በድጋሚ እንዲወዳደሩ ምክንያት የሆነዎት ምንድን ነው? ጥሩ ጥያቄ ነው። በነገራችን ላይ ላለፉት አራት አመታት ምናልባት ለ ለሚዲያ ቅርብ አይደለንም እንጂ የተለያዩ አዳዲስ ስራዎች ሰርተናል። እንደ ሀገር የመጀመሪያው ነገር በተወዳደረንበት በማናውቀው በሁዋ በማስተር ስዊሚንግ ተወዳደረን ሁለት ወርቅ ሜዳሊያ ያገኘንበት ነው ኢትዮጵያ ያገኘችበት ነው። እኔም ተወዳድሬ በምስራቅ አፍሪካ የዞን 3 ምክትል ፕሬዝደንት ነኝ። ኢትዮጵያ ከሀገር አልፋ ወደ አፍሪካ አመራር ሆና የገባችበት ነው። ለአትሌቶች ስኮለርሽፕ የሰጠንበት አንድ አትሌት ታይላንድ ሄዶ ተምሮ የመጣበት ሁኔታ አለ ዓለም አቀፍ ስልጠና ለመጀመሪያ ጊዜ ሆስት ያደረግንበት ነው። የአሰልጣኞች ስልጠና ማለት ነው። ያ ማለት ለመጀመሪያ ጊዜ እነዚህ አሰልጣኞች በሀገር ውስጥ የወርልድ አኳቲክስ ሰርቲፋይድ የሆኑ አሰልጣኞች አበዛን ማለት ነው፣ አበቃን ማለት ነው። እነዚህ ደግሞ ሲያሰለጥኑ በስልጠናቸው እስር ላሉ ልጆች ለተተኪ አትሌቶች ለምንላቸው ቤዚክ የሆነ ስልጠና በመስጠት አቅም ከማሳደግ አንጻር ጥሩ ጥሩ ስራዎችን ሰርተናል ማለት ነው። ስፖርቱን ደግሞ በማስፋፋት ለከፍተኛ ትምህርት ተቋማት በኢትዮጵያ ለሚገኙ የከፍተኛ ትምህርት ተቋማት የዩኒቨርሲቲ መምህራን ስፖርት ሳይንስ መምህራን የሁለተኛ ደረጃ የአሰልጣኝነት ስልጠና ሰጥተናል። እነዚህ ይሄንን ደግሞ ስፖርቱ መሰረት እንዲኖረውና በአገር አቀፍ ደረጃ እንዲስፋፋ የሰራንበት ነው። ሌላውና ትልቁ ዋነኛው ነገር የስም ለውጥ የስም ለውጥ ከምን ይጀምራል ብትለኝ ለምሳሌ እኛ እዚህ በሀገር ውስጥ ኢትዮጵያ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ተብለን እንጠራለን። በዓለም አቀፍ ደረጃ ግን ስንሄድ ኢትዮጵያን ስዊሚንግ ነው የሚባለው። የመጀመሪያ እርምጃ የወሰድነው እዛ ላይ ነው። ኢትዮጵያን ስዊሚንግ ማለት የኢትዮጵያ ውሃ ዋና ነው የሚለን ለምንድን ነው ስንላቸው፣ እዚህ ሬጂስተር የሆናችሁት በዚህ ነው የተባለ። የኢትዮጵያ ውሃ ስፖርቶች ፌዴሬሽን ማለት ዳይቪንግ፣ ሃይ ዳይቪንግ፣ አርቲስቲክ፣ ኦፕን ወተር፣ ወተር ፖሎ ጨምሮ እነዚህን ኃላፊነቶች ይዞ በኢትዮጵያ ውስጥ ማስፋፋት የሚችል ተቋም ማለት ነው። የበፊቱ ግን ኢትዮጵያን ስዊሚንግ ዋና ብቻ ላይ የተመሰረተ ነው። ይሄ የራሱን ኢትዮጵያን ከማሳደ የኢትዮጵያን ስፖርት አቅም ከማሳደግ አንጻር ትልቁ ነገር ነው። ሌላው በአለም አቀፍ ያለን ግንኙነት በጣም ጥሩ ነው። ፕሮጀክት ከመቅረጽ አንጻር የተለያዩ ስራዎችን ከመስራት፣ ኢንተርናሽናል ኮሚኒኬሽናችን እጅግ በጣም ያደገበት ነው። እንደምታየው ደግሞ ናሽናል ሪከርዶች መሻሻላቸው ከዚህ ይጀምራል። ናሽናል ሪከርድ ኮ መሻሻል የመጣው ፌር የሆነ በፊት እንደሚታሰቡ ቤተሰባዊ አሰራር አለ፣ ብዙ ኢትዮጵያውያን የተተቸነበት ጉዳይ አለ። ያንን አስቀርቶ ደግሞ ፌዴሬሽኑ የሁሉም ኢትዮጵያውያን ነው፣ ስለዚህ ይመለከተናል ብሎ አትሌቱንም አሰልጣኙንም ዳኛውንም ባለድርሻ አካላት እኩል የሚገለገሉበት ተቋም ማድረግ ትልቁ ራዕይ ነው እና ያንንም ደግሞ ስንሰራበት ነበረ። ምናልባት እናንተ የባለድርሻ አካላትን መጠየቅ ኢንተርቪው ማድረግ ትችላላችሁ። አሁን ውሃ ስፖርቶች ፌዴሬሽን ያለበትን አብዛኛውን ስላነሱት፣ ወይዘሮ መሰረት ባለፉት አመታትን ፕሬዚዳንት ነው ስለቆዩ ግን አሁን ከሚወዳደሩት ተወዳዳሪዎች በምን ያህል የተለየ ምን አሳብ አለዎት ከሌሎቹ? ሌላ ተወዳዳሪ ስላለና ኢቢሲም ጠርቷቸው ዛሬ ያልተገኙ ተወዳዳሪ አቶ ኪሮስ ሀብቴ ያሉ ከእርሳቸው ምን የተለየ ሃሳብ አለዎት? መጀመሪያ የተቋሙ የኢትዮጵያውያን ነው፣ ኢትዮጵያዊ ተቋም ማድረግ የኔ ራዕይ ነው። ይህንንም ደግሞ ሰርቻለሁ፣ አሳይቻለሁ። ላለፉት አራት አመታት ሁሉም እኩል የሚታይበት የሚገመገምበት እንደዛ አይደለም ግን የሚባል መረጃዎች ይመጣሉ እሱን በመረጃ ማሳየት ነው። እሱን በመረጃ ማስደገፍ ነው እንጂ ያው ብዙ ሊባል ይችላል። እንግዲህ ቀረብ ብሎ ፌዴሬሽኑን ካለማወቅ፣ ካለመረዳት መነጨ ሊሆን ይችላል። ዝግ ነው በሚል ነው። ለየትኛውም መረጃ ክፍት አይደለም። የኢትዮጵያ ውሃዋና የውሃ ስፖርቶች ፌዴሬሽን ለመረጃም ዝግ ነው። እኛም በተደጋጋሚ ለምሳሌ ለእርስዎም ስንደውልለት በግድ ነው እያገኘ ነዎት ያለው። ግን አንድ በጣም ትልቁ ችግር እዚህ ከውሃዋና ጋር በተያያዘ የስፖርት ማዘውተሪያ ስፍራው አጠቃላይ የውሃዋና ማዘውተሪያ ስፍራዎች ላይ ችግር አለበት ይባላል። የኦሎምፒክ ሳይዝ እንግዲህ ስለሌለም ጭምር ከዚህ ረገድ የማዘውተሪያ ስፍራውን ለመቅረፍ ምን ያህል ሀሳብ አለው? ተዚህ ላይ ቀድሞ የነበሩ ስራዎችንስ እንዴት ያያቸዋል? ለምሳሌ የካቲት 28 2013 ዓ.ም የቀድሞ ፕሬዚደንት በነበሩበት አቶ ተሾመ ኮምቦልቻ ላይ መሬት ርክክብ አድርጎ ነበር ፌዴሬሽኑ ያ ቦታ ስለምን ይገኛል አሁን ያለበት ሁኔታ ኦኬ፣ ጥሩ ጥያቄ ነው። መጀመሪያ የፌዴሬሽኑ ለኢንፎርሜሽን ክፍት አይደለም የሚለውን ነገር እኔ አልቀበልም፣ ምክንያቱም ከዚህ በፊት እናንተ ደውላችሁ ልኝ ነበረ ደውላችሁ ልኝ ተቀጣጥረን፣ በሆነ ምክንያት አልተገናኘንም። በሁለተኛ ደረጃ ደግሞ አሁን ተቀጣጥረን ነበረ ከታዳጊ ወጣቶች ፕሮጀክት እና ከዚህ ዝግጅት ጋር በተገናኘ ነው እንጂ የሚዲያ ሰው ነኝ። የሚዲያ ሰው እንደመሆኔ ደግሞ ምንም የሚደበቅ ነገር የለም። መረጃዎችን ክፍት በመሆንና በቅርበት በመስራት አምናለሁ። ምናልባት እዛ ላይ እጥረት ካለ ደግሞ በቀጣይ እኛም ትምህርት ወስደን ምን ሰራበት ይሆናል እንጂ እንዳልኩ፣ ተቋሙ የህዝብ ነው። ህዝብ ደግሞ ማወቅ የሌለበት ነገር ስለሌለ በጣም ግልጽና ኦፕን ሆነን ነው እየሰራን ያለነው። ያንን እናስቀጥላለን። ከመሰረተ ልማት ችግር ጋር ባነሳው እውነት ነው፣ የመሰረተ ልማት ችግር አለ። ለምሳሌ እኛ አሁን ሻምፒዮና ለማካሄድ ካሰብን ጊዮኖቴል ሆቴል በግማሽ ቀን እንኳን ወደ ሁለት መቶ ሺህ ምናምን የምንጠየቅበት ነገር አለ። ይሄ እንግዲህ እስካሁን ኢትዮጵያ በመሰረተ ልማት ችግር ያው የስፖርት መሰረተ ልማቶች የሉም። ይህንን ለማድረግ ግን ከባለድርሻ አካላት ጋር እዚህም ወደ ገርጂ አካባቢም የተሰጠን ቦታ ነበረ። ከመሬት ምንድነው ባለቤትነት የክፍያ ጋር ተያይዞ ወደ ኋላ የቀረበት ነገር አለ። እሱን ከሚኒስትር ኦፊስ ጋር እየሰራን ነው ያለ ነው። ያ ከሆነ በኋላ ከአለም አቀፉም ከሚኒስትር ኦፊሱም ጋራ ተነጋግረን የምንሰራው ነው የሚሆነው። መሰረተ ልማት በጣም ወሳኝ ስለሆነ አንዱ አጀንዳ ጉዳይ። ያውቁታል? ወይዘሮ መሰረት መሬት መረከባችንን። አዎ ግን ያው እንደምታውቀው ከመቶ ሚሊዮን ብር በላይ ነው አንድ ገንዳ በትንሹ ለመገንባት። ያ ደግሞ ፌዴሬሽኑ አቅም የለው። ስለዚህ አሁን ሀሳቡን ስላገኘት መልሱን ስላገኘት ማለት ሌሎ ፌዴሬሽኑ ከሌሎች ክልሎች ጋር ተዘዋዝሮ የመስራት ችግርም አለበት ይባላል። አማራና ኦሮሚያ ትኩረት ያደርጋል፣ ሌሎችን ተቋማት ግን ሌሎችን ክልሎች ግን ይረሳቸዋልም። በጣም ብዙ ዋናተኞች አሉ፣ አቅምን የመጠቀም ችግርም አለበት ይባላል። ይህን እንዴት ሊፈቱ አስበዋል? በቀጣዮቹ አራት አመታት? አይ ይሄ በመሰረታዊነት ትክክለኛ መረጃ አይደለም። ነው ጥያቄዎች ስላሉ ቀጣይ አራት አመታት ችግሩን አደል እንዲመልሱ የሚፈለገው ቀጣዮቹ አራት አመታት በምን መልኩ ሊፈቱ አስበዋል? ባሰጅነት ነው ምንድነው እሱ በጣም ትኩረት የምናደርገው የታዳጊ ወጣቶች ፕሮጀክት ያሉበት ላይ የተለየ ድጋፍ እናደርጋለን። ያ ደግሞ ታዳጊዎች ላይ እየሰሩ ስለሆነ ነው። ታዳጊ ላይ ፕሮጀክት የሌላቸው ብዙ እንቅስቃሴ የሌለባቸው ክልሎች ለምሳሌ የውሃ ዋና ብዙ እንቅስቃሴ የሌለባቸው ክልሎችን በዛ ልክ ደግፈናል ማለት አይቻልም። ግን በቀጣይ እነሱም ፕሮጀክት ይዘው የሚሰሩበትን ነገር በጋራ ተመካክረን የምንሰራበት ሁኔታ ነው የሚኖረው። በኢትዮጵያ ማስፋፋት እስከሆነ ድረስ የታዳጊዎች ላይም ጥያቄዎች ሲነሱ ነበረ። ለአብነት በቅርቡ የተደረገው መንሳት ይቻላል። ከዚህ ጋር ተያይዞ ግን ሌሎች አካባቢዎች የምዳሱበት ነገር ይኖራል። ቀጣዮቹ አራት ዓመታት ታዳጊዎች ላይ አዎ እውነት ነው። ስፖርቱን ከማስፋፋት አንጻር አሁን የነበረችን አራት ዓመት ናት። በዚያ አራት ዓመት ግን የነበረውን ነገር ጠርገን አስተካክለን መስመር አስይዘን በሁለት እግሩ እንዲቆም ፌዴሬሽኑ አድርገን ኢትዮጵያ ተጠቃሚ የምትሆንባቸውን ምንም እድሎች ቢኖሩ ተጠቃሚ የምትሆንባቸውን ነገሮች ሰርተናል። ገብቷል። አምስት ዓለም አቀፍ ዳኛ አለን። ለምሳሌ ከነ አሜሪካ ከነ ፈረንሳይ እኩል ነው። ይሄ ደግሞ ባንዲራን መውደድ ነው፣ ህዝብን መውደድ ነው። ለሁሉም ሀገሮች የሚሰጡ እድሎች ናቸው። ያንን ተጠቅመናል። አምስት ዓለም አቀፍ ዳኞች አሉ። ለመጀመሪያ ጊዜ ነው ይሄ የሆነው። እኔ ምስራቅ አፍሪካ ምክትል ፕሬዚዳንት ሆኜ መመረጤ ቀላል ነገር አይደለም። እንደ ሀገር መሰረት አይደለም የሚሉት ኢትዮጵያ ነው የሚሉት ማን ነው ምክትል ፕሬዚዳንት ብዬ ኢትዮጵያ ነች ብትመራው በዛ ውስጥ ደግሞ ሶስት አመራሮች ሶስት ቴክኒኮችን አስገብተናል። እኔ ከገባሁ በኋላ በኦፕን ዋተር በማስተር ስዊሚንግና በስዊሚንግ ያ ማለት እነሱ የሚሰሩበት ሁኔታ አለ። በአፍሪካ አንድ ቴክኒክ አለን አሁን ግብጽ ላይ በአፕሪል 29 የሚጀምረ የጁኒየር ሻምፒዮን ሺፕ አለ። እዛ ላይ ኢትዮጵያዊ ለመጀመሪያ ጊዜ ይዳኛል በውሃ ስፖርት። እነዚህ ፕሮግረሶች ናቸው። ስለዚህ ባለሙያም ማፍራት በቀጣይ ተተኪ አትሌቶችን ማፍራት ትኩረት አድርጎ ፌዴሬሽኑ በቀጣይ የሚሰራበት ስለሆነ እኔ ደግሞ ካለኝ ፍቅር ለባንዲራ ለሕዝቤ ለሀገሬ ያለኝ ፍቅር የጀመርኳቸውን ነገሮች ከግብ ለማድረስ በመፈለግ ነው አሁን ለሁለተኛ ጊዜ ለፕሬዝደንትነት ምወዳደረው። መልካም እድል እንዲገጥሙት መኛለው። ወይዘሮ መሰረት ደምሰው የወቅቱ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ፕሬዝደንት፣ በቀጣይም ደግሞ የእጩ ፕሬዝደንት ተወዳዳሪም ናቸው፣ በነገ ሁለት በሚደረገው 24ተኛው መደበኛ ጠቅላላ ጉባኤ። ተመልካቾች፣ በነገራችን ላይ በድጋሚ ለማስታወስ ያህል ሁለት እጩ ፕሬዝደንት ተወዳዳሪዎች አሉ። ወይዘሮ መሰረት ደምሰው ጥሪያችንን አክብረው እዚህ ስቱዲዮ ተገኝተው አጠቃላይ በቀጣዮቹ አመታት ሊከውኗቸው ስላሰቧቸው ጉዳዮችና ባለፉት አመታት ተቋሙ ላይ ስለሚነሱ ሀሳቦች የተወሰነ ምላሽና ማብራሪያ ሰጥተውናል። በአንጻሩ አቶ ኪሮስ ሀብቴ የቀድሞ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ፕሬዝዳንት የነበሩና በድጋሚ ሊወዳደሩ እንግዲህ ጸድቆላቸው በነገ ዕለት በሚደረገውም ተወዳዳሪ ናቸው። እናም እዚህ ስቱዲዮ ተገኝተው ሀሳባቸውን ሊሰጡን ጠይቀናቸው ነበር። ነገር ግን ፈቃደኛ ሆነው እዚህ ስቱዲዮ ገብተው ማብራሪያና አጠቃላይ ሀሳባቸውን ሊሰነዝሩን ፈቃደኛ ሊሆኑልን አልቻሉም። ወደ ቀጣዩ ዜና አልፋለሁ።